ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ፣ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን፣ ለሆያ ሰፕሬስ የዜና ሰዓት ደርሷል። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንዲሁም ቤተሰቦቻችን ደግሞ ላይክ፣ ሼር እና ኮሜንት እያደረጋችሁ የተመራረጡ መረጃዎቻችን ተቋዳሽ ሁኑ። ወደ መረጃዎቹ ገባል። በትግራይ ክልል መቀሌ ከተማ ፕሬዚዳንት ጽሕፈት ቤት አካባቢ ያለው ሁኔታ ባለበት መሆኑን የትግራይ አርሚ 31 እና 22 ታጣቂ ኃይሎች የፕሬዚዳንት ጽሕፈት ቤት ቢሮ እንደከበቡ መሆናቸውን የአይን እማኝ ተናገሩ በትግራይ ፕሬዚዳንት ጽሕፈት ቤት የተፈጠረው ምንድን ነው ዝርዝሩን ይዘናል ማንኛውም ግጭት መጨረሻው ውይይትና ድርድር ነው ሲሉ ካፕቴን ማስረሻ ሰጥጤ የተናገሩም የአፍሪካ ህብረትና የምስራቅ አፍሪካ ልማት በይነ መንግስታት ድርጅት ይጋድ በአደራዳሪነት ተሳትፈውበታል የተባለ የሰላም ስምምነትን መፈረሙ ተነግሯል በዚህ ጉዳይ ዙሪያም ተጨማሪ መረጃዎቹን የምናደርሳችሁ ነው የሚሆነው ውድና የተከበራችሁ የሚዲያችን ቤተሰቦች እነዚህና የተመራረጡ ሌሎችንም አጫጭር መረጃዎችን ይዘን ቀርበናል እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ በትግራይ የትግራይ ክልል መቀለ ከተማ ፕሬዝዳንት ጽህፈት ቤት አካባቢ ያለው ሁኔታ ባለበት መሆኑን የትግራይ አርሚ 31 እና 22 ታጣቂ ኃይሎች የፕሬዝዳንት ጽህፈት ቤት ቢሮ እንደከበቡ መሆናቸውን የአይን ማኞች ተናገሩ። የድምጽ ወያኔ ቴሌቪዥን ጣቢያ ያለበት አካባቢ አሁንም እንደተዘጋ ነው። ቦታው በታጣቂዎች ተከቧል ነው የተባለው። ጉዳዩን በትክክል ያጣሩ የአይን ማኞች ሐውልቲ ላይ ፍንዳታ ነበር፣ ድምጽ ወያኔ ትግራይ ቴሌቪዥን ሰራተኞች ከቢሮ እንዲወጡ ተደርገዋል፣ ይህንን ታጣቂዎቹ ተቆጣጥረውታል ሲሉ ተናግረዋል። በፍንዳታው የተጎዳ ሰው ይኑር አይኑር እስካሁን በትክክል የታወቀ እንደሌለ እንደደደ የገለጹት ነዋሪዎቹ የፕሬዚዳንት ጽህፈት ቤት አካባቢን፣ ድምፅ ወያኔን፣ የትግራይ ቴሌቪዥንን፣ ሐውልቲን ታጣቂዎች ተቆጣጥረዋል ነው ያሉት። ሚዲያችን ባሰባሰበው መረጃ ደግሞ ፍንዳታው የቦምብ ይሁን ሌላ የነፍስ ወከፍ መሳሪያ ባይታወቅም፣ ድምፁ ግን ሰማታት፣ ሐውልት ግቢ ካለ ደን ውስጥ ነው የተሰማው ተብሏል። በሌላ በኩል ነዋሪዎቹ ምሽቱን ያለውን ሁኔታ ሲያስረዱ፣ ሁኔታው እንዳለን ያለው ተኩስ ነበር፣ የተኩስ ውጤት ገና አላወቅንም፣ አሁን ግን ትንሽ ረጋ ብሏል ብለዋል። በትግራይ የሚስተዋለውና ለመረጋጋት በተመለከተ ነዋሪ ተሽከርካሪዎች በሰጡት አስተያየት ገበያ ላይ ያለው ሁኔታም ከሽንኩርትና ቲማቲም በስተቀር የሌሎቹ ሸቀጦች ዋጋ ንሯል፣ ስራም ተቀዛቅዟል። ያሉት ነዋሪዎቹ ከዚህ ቀደምም ብዙ አስተያየት ሰጥተናል። ሰሚ ግን የለም። ህዝቡ ስለችን ካለቆየ ይበቃችኋል ብሏል። ገላጋይ ነው ያጣሩ ብሏል። ለጉዳዩ ምላሽ እንዳላቸው የትግራይ ሰላምና ጸጥታ ቢሮን ለማነጋገር ቢሞከርም ባለስልጣናቱ በተደጋጋሚ ሲደወላቸው ስልክ አልመለሱም። ጉዳዩን በተመለከተ ዛሬ ረፋድ ሰላምና ጸጥታ ቢሮ በሁኔታው ገና ስራ ላይ ስለሆነ መጀመሪያ ስራውን እንጨርስ የሚል ምላሽ ሰጥቶ ነበር። ጉዳዩን ለማርገብ ምን እየተሰራ እንደሆነና ምን አስተያየት እንዳላቸው የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዴታ አቶ ከበደ ደሲሳ ለጉዳዩ የሚሰጡት አስተያየት እንደሌላቸው የሚገልጽ አጭር ጽሁፍ ምላሽም ሰጥተዋል። ከምሽቱ አራት ሰዓት ጀምሮ በመንግስት የስራ ኃላፊዎች ላይ የሚገኙ ከፍተኛ የህወሀት ካሬዎች የተነሳው ተቃውሞ በውይይት ሊፈታ እንደቻለ ውይይት የተደረሰባቸው ነጥቦች ምን እንደሆኑ ሲገልጹ በማኅበራዊ ትስስር ገጾቻቸው በስፋት በመጻፍ ላይ ይገኛሉ። ከሰዓት በፊትና በኋላ የትግራይ ታጣቂ ኃይሎችን ተቃውሞ ተከትሎ በሰራዊት አዛዦችና የትግራይ ጊዜያዊ አስተዳደር አመራሮች መካከል ውይይት ተደርጎ የነበረ ሲሆን ሌተናል ጄኔራል ፕሬዚዳንት ታደሰ ወረደ ስለመገኘታቸው የታወቀ የለም ተብሏል። በሌላ መረጃም ማንኛውም ግጭት መጨረሻ ውይይትና ድርድር ነው ሲል ካፒቴን ማስረሻ ሰጥተው የተናገሩ። የአፍሪካ ሕብረትና የምስራቅ አፍሪካ ልማት በይነመንግስታት ድርጅት ኢጋድ በአደራዳጅነት ተሳትፈውበታል የተባለው የሰላም ስምምነት ዛሬ መፈረሙ ተነግሯል። ስምምነቱን ተፈራረሙ የተባለው የአማራ ክልል መንግስትና በክልሉ ከሚንቀሳቀሱ የፋኖ ቡድኖች መካከል የአማራ ፋኖ ሕዝባዊ ድርጅት አፋድ ናቸው። ይህ ስምምነት የዘላቂ ሰላም ስምምነት መሆኑና በአፍሪካ ሕብረትና በምስራቅ አፍሪካ ልማት በይነመንግስታት ድርጅት ኢጋድ አደራዳጅነት ተሳትፎ መፈረሙ ተነግሯል። ስምምነቱ የተፈራረሙት የአማራ ክልል ርዕሰ መስተዳድር አቶ ከበደና ከፋኖ በኩል ማስረሻ ሰጤ ናቸው። አቶ አረጋ ከበደ ስምምነቱን ለክልላችን ህዝብ የመጀመሪያው ትልቅ የሰላም ኩነት የተካሄደበት ቀን ነው ብለውታል። ካፒቴን ማስረሻ ሰጤ ማንኛውም ግጭት መጨረሻው ውይይትና ድርድር ነው ብለዋል። እኛ ለሰላም ቅድሚያ በመስጠትና የኢትዮጵያን ብሔራዊ ጥቅም በጋራ ለማስከበር ነው ስምምነቱ የተፈራረሙ ያሉ ሲሆን የኢትዮጵያ ታሪካዊ ጠላቶች ተላላኪ መሆን በአንዳነት ነው ብለዋል። ኢትዮጵያን በራሷ ልጆች የማተራመስ አላማ ያላቸው እና የውጭ ኃይሎችን ፍላጎት ባለመ መቀበል ወደ ሰላም መጥተናል። ከታሪካዊ ጠላቶችና ከሌሎችም ጋር በጥቅም ተሳስረው በክልሉ ላይ በሀገር ላይ የውክልና ጦርነት ማድረግ ታጋይነት ሳይሆን ባንዳነት ነው ሲሉም ገልጸዋል። ህዝቡ ይህንን አይቀበልም፣ የባዕዳንን አጀንዳ ተሸክመው የሚንቀሳቀሱ አካላትም ወደ ትክክለኛው መስመር ይምጡ ብለዋል። መነጋገርና መደራደር ሁሉንም አሸናፊ ያደርጋል፣ በግጭት የሚመለስ አንድም ጥያቄ የለም። ሌሎች ኃይሎችም የኛን ትክክለኛ ፈለግ በመከተል ወደ ሰላም መምጣት አለባቸው ሲሉም ተናግረዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሌካ አዳዲ ስምምነቱ የአገሪቱን ቀጣይ መዳረሻ የሚያቃና ነው ሲሉ ገልጸዋል። እስካሁን ስለ ስምምነቱ ነጥቦች በዝርዝር የተባለ ነገር የለም። ከቀናት በፊት የአማራ ፋኖ ህዝባዊ ድርጅት አመራር የሆኑት ካፒቴን ማስረሻ ሰጥና ሌላ አንድ አመራር ከተወሰኑ አባሎቻቸው ጋር ለመንግስት እጃቸውን መስጠታቸውን በማህበራዊ ሚዲያ ሲዘገብ ነበር። ስምምነቱን ተከትሎ የድርጅቱ አመራር እንደሆኑ የሚታወቁትና በስፋት ስማቸው የሚነሳው አቶ እስክንድር ነጋ ለድርጅቱ ቅርበት ላላቸው ሚዲያዎች በአማራ ክልልና በአፋሃድ መካከል የተደረገ የተባለው ስምምነት ፍጹም ውሸት በር የወለደ ነው ሲሉም አጣጥለውታል። የሰላም ስምምነቱን ፈረሙ የተባሉት ካፕቴን ማስረሻ ስጤ ከድርጅቱ አባልነት የታገዱና ገለል የተደረጉ ናቸው ሲሉም ገልጸዋል። ስምምነቱን ተከትሎ በማህበራዊ ሚዲያዎች የተለያዩ ሀሳቦች የተንጸባረቁ ናቸው። ገሚሶ አስተያየት ሰጪ ካፕቴን ማስረሻ ስጤ ቀድሞም ስም ያላቸው በተለያየ ወቅት ሲወደሱ የቆዩ የፋኖ አመራር መሆናቸውን በማመልከት ሰላምና አማራች አማራጭ መከተላቸው ለሌሎች ድርድር ለሚፈልጉ በር የሚከፍት ነው፣ ወጣቶችም ለክልሉም እረፍት ነው ብለዋል። ሌሎች ደግሞ የወጣው ዜና የተጋነነ ፕሮፓጋንዳ መሆኑን፣ እውነተኛ ሰላም እንዲመጣ ካስፈለገ ከታገዱና እንዲገለሉ ከተደረጉ ምንም የሚመሩት ኃይል ከሌላ አካላት ጋር ሳይሆን ከሌሎች ዋነኛ አመራሮች ጋር መደራደር እንደሚያስፈልግ አንድና ሁለት ግለሰብ እንደ ድርጅት ተቆጥሮ የሚሰራ ፕሮፓጋንዳ ለክልሉ ሰላም ዘላቂ መፍትሔ እንደማያመጣ ሲጽፉ ተስተውለዋል። የአማራ ክልል በሰላም እጦት እየታመሰ ዓመታት ያለፈው ሲሆን በርካቶች ሕይወታቸው አልፏል። በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ወጥተው ቀርተዋል። የክልሉ ኢኮኖሚ ተዳክሟል። ክልሉ በውስጥ ጦርነት ከመታመሱ በፊት በሰሜኑ ጦርነት ወቅት የጦር አውድማ ሆኖ ሕዝቡ ብዙ ዋጋ ከፍሏል። በሌላ መረጃም የህዝብ ተወካዮች ምክር ቤት ዛሬ በአካሄደው ስብሰባ በምርጫ የሚወዳደሩ የፖለቲካ ፓርቲዎች እጩዎች በፓርቲዎች መዝገብ አዋጅ መሰረት በሀገር አቀፍና አካባቢ ምርጫዎች ለመሳተፍ መቅረብ ያለባቸውን የድጋፍ ፊርማ ቅድመ ሁኔታ አስነሳ። የምክር ቤቱ አፈጉባኤ ታገሰ ጫፎ ፓርቲዎች እጩዎቻቸው የድጋፍ ፊርማ ማሰባሰብ ቅድመ ሁኔታ እንዲቀርላቸው በፓርቲዎች የጋራ መድረክ በኩል ሲጠይቁ ነበር በማለት ለምክር ቤቱ አስረድተዋል። የፓርቲዎች የጋራ መድረክ የሀገሪቱ የጸጥታ ሁኔታ ለእጩዎች ድጋፍ ፊርማ ለመሰብሰብ አያመችም በማለት ቅድመ ሁኔታው እንዲነሳ በቅርቡ መንግስትን መጠየቃቸው ይታወሳል። በስድስተኛው ሀገር አቀፍ ምርጫ በኮሮና ወረርሽኝ ሳቢያ እጩዎች የድጋፍ ፊርማ እንዲያሰባስቡ የሚያዘውን ቅድመ ሁኔታ ምክር ቤቱ አንስቶ እንደነበር አይዘነጋም። በሌላ መረጃ የወንጀል ፍርደኞቹ አሳልፈው በመስጠት ዙሪያ ኢትዮጵያ ከቻይናና ብራዚል ጋር የተፈራረመቻቸው ስምምነቶች ለህዝብ ተወካዮች ምክር ቤት ቀረቡ። ሁለት ስምምነቶች ፍርደኞች ወደየሀገራቸው ተዛውረው የፍርድ ጊዜያቸው እንዲጨርሱ የሚያስችል መሆኑን በምክር ቤቱ የመንግስት ተጠሪ ተስፋዬ በልጅጌ ለ ቤቱ አስረድተዋል። በስምምነቶቹ መሰረት ብራዚል ወይም ቻይና እስር ቤቶች የሚገኙ ኢትዮጵያውያን ወደ ሀገራቸው ተዛውረው የቻይና ፍርድ ቤቶች የፈረዷቸውን የስር ቅጣት ይጨርሳሉ። በተመሳሳይ ኢትዮጵያ ውስጥ የታሰሩ ቻይናውያን እና ብራዚላውያን ፍርደኞችም ቀሪ ቅጣታቸውን በሀገራቸው እስር ቤቱ ውስጥ መጨረስ ይችላሉ። ምክር ቤቱ በኢትዮጵያና በደቡብ አፍሪካ መካከል የተደረሰው በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነት ላይም ተወያይተዋል። ምክር ቤቱ ሶስቱንም ስምምነቶች ለህግና ፍትህ ጉዳዮች ቋሚ ኮሚቴም መርቷል። በሌላ መረጃም የኬንያ መንግስት በኬንያው ሳፋሪኮም ኩባንያ ውስጥ ያለውን የ15 በመቶ የአክሲዮን ድርሻ ለደቡብ አፍሪካዊ ቴሌኮም ኩባንያ ቮዳኮም በ1.6 ቢሊዮን ዶላር ለመሸጥ መስማማቱን አስታውቋል። የአገሪቱ ፓርላማ አክሲዮን ሽያጩን ካጸደቀ የአገሪቱ መንግስት በኩባንያው የሚኖረውን አጠቃላይ ድርሻ ወደ 20 በመቶ ዝቅ ይላል። የኬንያ መንግስት ድርሻው ቢቀንስም የኩባንያው የቤነ መረብና የክፍያ ደህንነት አስተማማኝ ሆኖ መቀጠልን እንደሚያረጋግጥ ገልጧል። በአንጻሩ ቮዳኮም ኩባንያ በሳፋሪኮ ውስጥ ያለውን የባለቤትነት ድርሻ ከ39.9 በመቶ ወደ 55 በመቶ በማሳደግ በኩባንያ ውስጥ ከፍተኛ ባለድርሻና በውሳኔ ሰጭነት የአብላጫ ድምጽ እንዲኖረው ያስችለዋል። በሳፋሪኮም ውስጥ ዝቅተኛው የአምስት በመቶ ድርሻ ያለው የብሪታንያው ቮዳፎን ኩባንያ ነው። ክቡራትና ክቡራን የሚዲያችን ቤተሰቦች፣ እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። በቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ በየዕለቱ አዳዲስና ትኩስ መረጃዎቹን መከታተል ትችላላችሁ። መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካሙ ጊዜ ተመኘል።